የከበረው ሰላምታችን በያላችሁበት ድረስ እንደምናላችሁ ተመልካቾቻችን፣ የሀዲያ ቴሌቪዥን የዕለቱን ዜና ይዘን ቀርበናል። በቅድሚያም አበይት ጉዳዮች፤ የሀዲያ ብሔር ባህላዊ ዳኝነት አንድነትንና እርቅን የሚያጎለበት በመሆኑ ወደ ነበረበት እንዲመለስ በቅንጅት ሊሰራ እንደሚገባ ተጠቆመ። በተሰማሩበት ዘርፍ ጠንክረው ከሰሩ ውጤታማ መሆን እንደሚቻል በሆሳና ከተማ ችግኝ በማፍላት ስራ ላይ የተሰማራ ግለሰብ ተናገረ። የእንስሳት ጤናና ደህንነት አዋጅ በሀገሪቱ በዘርፉ የተያዘውን ግብ ለማሳካት የሚያስችል መሆኑን በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ገለጸ። ከውጭ የዓለምን አንድ ነጥብ አምስት ትሪሊየን ዛፎች የሚያጠና አዲስ ሳተላይት ወደ ህዋ ተላከ። ይህንንና ሌሎች ዜናዎችን ይዘን ቀርበናል። አብራችን ቆዩ። በዝርዝር ወደምንመለከታቸው መለከታቸው ዜናዎቻችን አልፈናል። ከዜናዎቹ ጋር ናሆም ዮሐንስ ነኝ። የሀዲያ ብሔር ባህላዊ ዳኝነት አንድነትና እርቅን የሚያጎለበት በመሆኑ ወደነበረበት ነበረበት እንዲመለስ በቅንጅት ሊሰራ እንደሚገባ ተጠቆመ። ሉጂና ዮሐንስ ዝርዝሩን ይዛለች። ሀዲያ ሰላም የሚያወርድበትና ግጭቶችን የሚያስወግድበት የራሱ የሆነ ባህላዊ የዳኝነትና ግጭት መፍቻ ስርዓት ያለው ሕዝብ ነው። ይህ ስርዓት በመኖሩም ማህበረሰቡ ለዘመናት ሲገለገልበት ቆይቷል። በዚህ ጉዳይ ከሀዲያ ቴሌቪዥን ጋር ቆይታ ያደረጉት የሀዲያ ዞን ከፍተኛ ፍርድ ቤት ፕሬዝደንት ዳኛ ጥላው እንዴታሙ የሀዲያ ባህላዊ ዳኝነት ሰፊ ሀሳብ የያዘ የህዝብ አንድነትን የሚያጎለብት የግጭት አፈታት ስርዓት መሆኑን ይናገራሉ። ኢትዮጵያ ውስጥ ዘመናዊ አስተዳደር ስርዓት ባልተመሰረተበት ወቅት የባህል ዳኞች ከፍተኛ ሚና ያላቸው ሰላም ከማስጠበቅ ብን በመንግስት ምስረታ ላይ በሀገረ መንግስት ምስረታ ላይ ያላቸው ሚና በቀላሉ የማይገመት ሰላምን በማወጅ እርቅን በማውረድ ከፍተኛ ሚና የሚጫወቱ የህብረተሰብ አካላት ናቸው። በማህበረሰብ ውስጥ የባህል ሽማግሌዎች ያላቸው ሚና ከፍተኛ መሆኑን የጠቆሙት ፕሬዝዳንት ጥላሁን ባህላዊ ዳኝነት ዘመናዊ ዳኝነት ከመምጣቱም በፊት በሀገር ግንባታ እና በሌሎች ጉዳዮች ከፍተኛ ሚና በመጫወት ግጭት እንዳይፈጠር ሲያደርግ እንደነበረ ገልጿል በሀገረ መንግስት ግንባታ ውስጥ አገር ባልተመሰረተበት ወቅት የመንግስት ተቋማት ባልነበሩበት ጊዜ አገርን አስተዳድረዋል የፖሊስ ተቋም ዘመናዊ ፍርድ ቤቶች ሌሎች የጸጥታ ተቋማት በሌሉበት ጊዜ ከፍተኛ ሚና ሲጫወቱ ቆይተዋል። ባለ አስተዳደር ስርዓት የአሸሸም ስርዓት ያለ ማን መምራት ይችላል ሚል ብቃትና ታሌንት ያላቸው ከዩኒቨርሲቲ ግራጁዌት ያደረጉ ሳይሆን በህብረተሰቡ መካከል በተሰጡ ህብረተሰቡን የማስተዳደር ብቃት ያላቸውን ሰዎች በመቀባት እና በመሾም ህዝቡን ሲያስተዳድሩ ለአሁኑ ዘመናዊ የመንግስት ስርዓት ያደረሱ ናቸው። አባቶች የሽምግልና አባቶች ማለት ነው። ባህላዊ ዳኝነት በመሪ ደረጃ ከዘመናዊ ዳኝነት ጋር ባይጻረርም በባህላዊ ዳኝነት የማይታዩና በመንግስት ደረጃ ብቻ የሚታዩ ጉዳዮች ያሉ ቢሆንም ባህላዊ ዳኝነት ለዘመናዊ ዳኝነት ከፍተኛ እገዛ እንዳለው ገልጿል። በመሪ ደረጃ የባህላዊ ዳኝነት ስርዓት በመሪ ደረጃ የሚጻረርበት ሁኔታ የለም። ሆኖም በባህላዊ ዳኝነት የማይታዩ ፓብሊክ ኢሹ የሆኑ መንግስትን ብቻ የሚመለከቱ ጉዳዮች እንዳያዩ የሚደረጉበት ሁኔታዎች ይኖራሉ። የመንግስት ጸጥታ፣ ደህንነት እና ወታደራዊ ጉዳዮችን በሚመለከት ሰዎችን የመሰወር ወይም ዲዘፒረንስ ኦፍ ፓርሰን የሚባል እንደዚህ አይነት ከባባድ ወንጀሎችን ፓብሊክ ኢሹ የሆኑ ጉዳዮችን በየትኛውም የኢትዮጵያ ክፍል ኢንተርቴይን አያደርጉም፣ ውሳኔ ሊሰጡ አይችሉም። ሆኖም ለዘመናዊ ፍርድ ቤቶች ከፍተኛ የአጋዥነት ሚና አላቸው ማለት ነው። በሀዲያ ብሔር የጢጉላ ስርዓትን ጨምሮ ሌሎች ግጭቶችን በመፍታት የተጣሉ ቤተሰብን መልሶ በማቋቋም የተሻለ የእርቅ አቅም እንዳለውም ተናግሯል። ለምሳሌ በጢጉላ ስርዓት የአንድን ቤት ልጅ ሌላኛው ቤት ያለው ሰው የገደለ እንደሆነ ኮምፐንሴት ይደረጋል። እዛ ቤት የሟች አራሽ ከሆነ ገዳይ ለሶስት ዓመት ከዛ ላላነሰ ጊዜ እዛ ቤት እንዲያርስ ይደረጋል። ያ እንግዲህ በዛ አይነት ውስጥ በዓለም እንደዚህ ሪስቶሬሽን ኦፍ ጀስቲስ የለም። ባህላዊ ዳኝነት የፍርድ ቤቶችን ጫና ከመቀነስ ባለፈ እውነትን ከማወጣጣት አንጻርም ሰፊ እድል እንዳለው ገልጸዋል። በአሁኑ ሰዓት በተለያዩ ምክንያቶች የጠነከረ የባህል ዳኝነት ስርዓት እንደሌለ የተናገሩት ዳኛ ጥላሁን በባህላዊ ዳኝነት ተደራሽነት ላይ ውስንነት እንዳለው ገልጸዋል። ስርዓቱን በጠበቀ መልኩ ዳኞችን የባህላዊ ዳኞችን ያለመምረጥና የስልጣን ፍላጎቶች ከፍተኛ መሆን፣ ሁለተኛ ለዳኝነት የሚያዘው ገንዘብ ከፍ ያለና ያልተገባ መሆን፣ ለምሳሌ ደሃ ተኮር ወይንም ደሃውን በነፃ የሚዳኝ አካል እየጠፋ መሄድ፣ ዛሬ ግን ጉዳዩ ሳያልቅ በአበል መልክ ገንዘብ መውሰድ፣ መጨረሻ ደግሞ ጉዳዩን ሳያጠናቅቁ መበተን ወይንም ለፍርድ ቤት መመለስ ሆኖ ተገኝተዋል። እነዚህ ነገሮች በጣም አደገኛ ከመሆኑም በላይ የሀዲያ ባህላዊ ስርዓት ዳኝነት በከተማ ሳይሆን በገጠር ተደራሽ ሆኖ ሕዝቡ ባለበት በቀየው በዛፍ ጥላ ስር የሚፈጸም ነው። እነዚህ ነገሮች እየቀነሱ በመሄዳቸው ሊሸረሸር ችሏል፣ ወይም በተጠበቀው ደረጃ ላይ በሚጠበቅ ደረጃ ላይ አይደለም። የሀዲያ ባህላዊ ዳኝነት ስርዓት ወደ ነበረበት እንዲመለስና ለቀጣይ ትውልድ እንዲተላለፍ ሁሉም ባለድርሻ አካላት የበኩላቸውን መወጣት እንዳለባቸው መልእክታቸውን አስተላልፈዋል። በሆስፒታሉ የታዩ መሻሻሎች ተጠናክረው መቀጠል እንዳለባቸው በዋቸሞ ዩኒቨርሲቲ የንግስት እሌኒ መሀመድ ኮምፕሬሲቭ ስፔሻላይዝድ ሆስፒታል ተገልጋዮች ተናገሩ። የሆስፒታሉ ቺፍ ኤክዚኪቲቭ ዳይሬክተር በበኩላቸው በሆስፒታሉ ከዚህ በፊት የነበሩ ችግሮችን ለመፍታት ዘርፈ ብዙ ስራዎች መሰራታቸውን ገልጸዋል። ሙላለምቀችን ያጠናከረውን ዘገባ ዶናሙ ዮሐንስ እንደሚከተለው ያቀርባል። በዋቸሞ ዩኒቨርሲቲ ንግስት ሌኒ መሐመድ ኮንፈረንሲቭ ስፔሻላይዝድ ሆስፒታል ቺፍ ኤክስኪዩቲቭ ዳይሬክተር የሆኑት ዶክተር ይድነቃቸው ደዳቸው ቀደም ሲል ሆስፒታሉ የነበረበትን ችግር ለመፍታት ዘርፈ ብዙ ተግባራት መከናወናቸውን ገልጸዋል። ከዚህም መካከል ከፍተኛ የህዝብ ቅሬታ ሲሰማበት የነበረው ሆስፒታሉ የመድኃኒት እጦት ችግርን ለመፍታት ከ2014 ዓ ም ጀምሮ ሳይከፈል የነበረበትን 21 ሚሊዮን ብር ውዝ ፍዳ በመክፈል በቂ መድኃኒት ማስገባት መቻሉን አንስተዋል። በዚህም ቀደም ሲል የነበረውን የመድኃኒት ምጣኔ ከ50 በመቶ ወደ 90 በመቶ ማድረስ መ ማቻሉንና የስርጭት ስርዓቱንም ሙሉ በሙሉ ዲጂታላይዝድ የማድረግ ስራ ተሰርቷል ነው ያሉት። የነበረውን ሀያ አንድ ሚሊዮን ብር የተቋሙን የዱቤ እዳ ወይ ብድር ሙሉ ለሙሉ መክፈል ችለን መድኃኒቶችን በምንፈልገው ልክ በሆስፒታሉ መድኃኒት ቤት ለማስገባት ችለናል ማለት ነው። የመድኃኒት ዝውር ስርአቱን የማዘመን ስራ ሰርተናል። ይሄም ምንድነው ዲጂታላይዝ የማድረግ አንድ መድኃኒት ሆስፒታል ውስጥ ሲገባ ተቆጥሮ ኮምፒውተራይዝድ በሆነ መልኩ እንዲገባና ለተገልጋዩ ማህበረሰብ ሲሰጥም በዛው መሰረት በኮምፒውተርን መሰረት ባረገ መንገድ እንዲሰራጭ የማድረግ ማድረግ ስራ ሙሉ ለሙሉ ከጨረስም በኋላ መድኃኒቶችን አስገብተን ወደ ስራ ገብተናል ማለት ነው። ከዚህ በተጨማሪ በተለያዩ ምክንያቶች ከፍተኛ መቆራረጦች የነበረበትን የላብራቶሪ አገልግሎት በአዲስ መልክ ወደ ስራ ማስገባት እንደተቻለም ገልጸዋል። ከኢፌድሪ ጤና ጥበቃ ሚኒስቴር በተገኘው ግብአት በሆስፒታሉ የሚሰጡ አገልግሎቶችን ለማዘመን የኮምፒውተር ሲስተም የመዘርጋት ስራ መከናወኑንና በቅርቡ ወደ ተግባር እንደሚገባም አስረድተዋል። ለአውቶሜሽን የሚያስፈልጉ ግብአቶችን ሰጥተውናል። በአጭር ጊዜ ውስጥ ሰጥተውን ሄደዋል። ይህንንም ግብአት በእኛም በአይሲቲ ባለሙያዎች በሕክምና በሚሰጡ ባለሙያዎች በጋራ በመሆን በአጭር ጊዜ ውስጥ የሰርቨር ሩሙን ግንባታና ዝርጋታዎችን ጨርሰን ከሶፍትዌር የመጫንና ባለሙያዎችን የማሰልጠን ስራ በአጭር ጊዜ ውስጥ እንሰራለን ብለን እየጠበቅን ነው የምንገኘው። እንደ ጤና ሴክተር የእናቶችና የህጻናት ህክምና አገልግሎት ልዩ ትኩረት የሚሰጥ እንደሆነ የሚያነሱት ዶክተር ይድነቃቸው በዚህም የተሻለ አገልግሎት ለመስጠት በኪዲ ግሳ የእናቶችና የህጻናት ማዕከል ግንባታ እየተፋጠነ መሆኑንና የወላድ እናቶች ማረፊያ በሆስፒታሉ ማራኪ በሆነ ሁኔታ መዘጋጀቱን አንስተዋል። የእናቶችና ህጻናት ህክምና አገልግሎትን ማዘመንና ማሻሻል ትልቅ ቦታ የሚሰጠው ተግባር ነው። ይሄንንም የተሻለ የእናቶችና ህጻናት ህክምና አገልግሎት ለመስጠት ከከተማችን ወጣ ብሎ ኪዲጊሳ በሚባል አካባቢ የእናቶችና የህጻናት ማዕከል ግንባታ መጠናቀቅ ላይ ይገኛል። ከዚህም ጋር ተያይዞ ያው ወላድ እናቶችን ይዘው የሚመጡ ቤተሰቦች ህክምና እያገኙም ጎን ለጎን ማረፊያ አካባቢ የሚጠብቁበት አካባቢ ያማረና ምቹ ለአይንም ሳቢ የሆነ አካባቢ ለመፍጠር ጥረት አድርገናል። በሆስፒታሉ የሚገኙ ትላልቅ የህክምና ማሽነሪዎች የነበረባቸውን ችግር በመፍታት አሁን ላይ በሙሉ አቅማቸው አገልግሎት እየሰጡ እንደሚገኙም ገልጸዋል። በአንዳንድ ባለሙያዎች ላይ የሚታዩ የስነ ምግባር ችግሮችን ለመፍታት የግንዛቤ ማስጨበጫ ስልጠና እንደሚሰጥም ተናግረዋል። የራዲዮሎጂ የኤክስሬም ሕክምና በበቂ ሁኔታ እየተሰጠ ነው። ይሄንን ከግንዛቤ ውስጥ በማስገባት ማህበረሰቡ ወደ ተቋማችን መጥቶ መገልገል እንዲችል የመጀመሪያ ጥሬን አስተላልፋለሁ። ሁለተኛ ደግሞ ማጤማ ተጠቃሚ የሆኑ የማህበረሰብ አካላት ሊበዙ ይገባል። በሆስፒታሉ አግኝተን ያነጋገር ናቸው አንዳንድ ባለሙያዎች በተቋሙ የሚገኙ ቁሳቁሶችንና ማሽነሪዎችን በመጠቀም የሙሉ ጊዜ አገልግሎት እየሰጡ እንደሆነ ተናግረዋል። ኤክስሬ ኦልሬዲ ፋንክሽናል ነው። ማራውም ፋንክሽናል እየተሰራ ያለበት አለ። ማራው ላይ ትንሽ ትንሽ የሚስተካከል ነገሮች አሉ። እሱም በቅርብ ጊዜ ይስተካክላል። እሱም ሰኞ እኛ ኦልሬዲ 24 ሰዓት አገልግሎት የምንሰጡት ሰዎች ስለሆንም ያው እረፍት ክፍት ነው። አሁን የመጣችሁት ኦልሬዲ ሰዓት አልፎ ነው፣ ወደ 11 ሰዓት አካባቢ ነው። እኔ አሁን ስራ ላይ ያለ ነው ጠራችሁትና፣ 24 ሰዓት አገልግሎት እየሰጠን ነው። ምንም ችግር ክፍተት የለውም። ወደ ሆስፒታሉ አገልግሎት ለማግኘት የመጡ ተጠቃሚዎች በበኩላቸው በባለሙያዎች መግቢያና መውጫ ሰዓት ላይ ከሚፈጥሩ ክፍተቶች በዘለለ ቀደም ሲል በሆስፒታሉ ሲስተዋሉ የነበሩ የአገልግሎት አሰጣት ችግሮች አሁን ላይ መቀረፋቸውን ገልጸዋል። እና አሁን በአብዛኛው ራሱ አሁን ዛሬ ብዙ መድኃኒት ታዟል። ፊት ቢሆን ሂዱና ውጭቱ ነው የሚባለው። አሁን ጥሩ እየሆነ ስላለ ይህ ሁኔታ እየቀጠለ ቢሄድ አስተዳደሩን ትኩረት አድርጎ ቢሰራ ጥሩ ነው። ሌላው ግን ቅሬታ ምንድን ነው? አንዳንድ ጊዜ ትንሽ አገባብ ላይ ችግር አለ እና አሁን እዚህ ከትናንት ጀምሮ እዚህ ያለሁት ለመድኃኒት ኤን ኤስ ለማምጣት ወደ ጫን ሄድም እዚሁ ነው ትራማዶልም የሱካር መለከ ስትሪፖችንም ብዙ ነገሮችን እዚህ እየተጠቀመ ነው ያለ። ስለዚህ የሆስፒታሉ ከበፊቱ በጣም ለውጥ አለ ነው ብዬ ነው የማስበው ለምን ከአቀባበሉም ፔሽንቶችንም ፎሎ በሚያደርጉበት ቦታ ላይ ሲቀጥል ከዳኔነት ጋር ተያያዥነት ያለ ጉዳዮች ልዩ ኃይሎች አሁን እዚህ እያየው ነኝ። በተሰማሩበት ዘርፍ ጠንክረው ከሰሩ ውጤታማ መሆን እንደሚቻል በሆሳና ከተማ ችግኝ በማፍላት ላይ የተሰማራ ግለሰብ ተናገረ። መንትዋ ብያሱ ዝርዝሩን ይዛለች። በየተሰማሩበት የስራ ዘርፍ ውጤታማ ለመሆን ያላለሰለሰ ጥረት ትዕግስትና ጠንክሮ መስራትን ይጠይቃል በአሁኑ ወቅት በሆሳና ከተማ በተለያዩ ዘርፎች በርካታ ወጣቶች ጊዜያቸውን በአግባቡ በመጠቀምና ጠንክረው በመስራት ውጤታማ እየሆኑ ይገኛሉ ወጣት ዘውዱ ጡምደዶ ይባላል በሆሳና ከተማ ሴሽዱና ቀበሌ የተለያዩ አረንጓዴ ችግኞችን በማፍላት ለህብረተሰቡ ተደራሽ እያደረገ እንደሚገኝ ይናገራል በግሌ መስራት ከጀመርኩ መልማት ከጀመርኩ ወደ ስድስት ዓመት ሆኗል። ስድስት ዓመት እየሆነም ነው። ከስድስት ዓመት ወ እያለማው ነው የሚገኘው። እዚህ ውስጥ ጥላ ዛፍ የሚሆኑት አሉ። ለኮሪደር ልማቶች የሚሆኑ አበቦች አሉ፣ ዛፎች አሉ፣ አገር በቀል ዛፍ አለ። የጓሮ አትክልቶች፣ ቅመማ ቅመሞች አሉ። ያው በገጠሪም በከተማም ጋሮ ላይም ደጅ ላይም ተተክሎ ለቅመማ ቅመም የምንጠቀማቸው ነገሮች አለ። ለመድኃኒትነት የሚሆኑ አገር በቀለ ዛፎች አሁን ስም ዝርዝሮች በብዛት እንትን ያሉት አሉ። ብዙ አይነቶች አሉ እዚህ ውስጥ በስራው ጥሩ ውጤት እያስመዘገበ እንደሚገኝ የተናገረው ወጣት ዘውዱ በስሩም ለ አስራ አራት ወጣቶች የስራ እድል መፍጠር መቻሉን አብራርቷል። ወደ አስራ አራት የሚሆኑ ልጆች አሉ አሁን እዚህ ሴትም ወንድም ከወንዶችም ከሴቶችም አሉ። ስራውን የማስፋፋት እቅድ እንዳለው ያነሳው ወጣት ሰውዱ አሁን ላይ የቦታ ጥበትና የገበያ ትስስር ተግዳሮት እንደሆነበት ጠቁሞ መንግስት ለጉዳዩ እልባት እንዲሰጥ ጠይቋል። ቦታ ቢያገኝ ስርዓት ሰብስቤ የኔ አይነት ጓደኞችን ወንድሞችን ሰብስቤ እይቶችንም ሙያ እያስተማርኩ ሙያ እየለመዱ በሰፊ የሚንሰራበት እቅድ ብዘረጋልን በጣም ደስ ይለኛል። አሁን ቦታ እጥረት መጫ ቦታ በውሃ ችግርም የተለያዩ ነገሮች አለ። እንደዚ ያሉ ነገሮቹን በጣም በሰፊ ነው የምናቅደው፣ እግዚአብሔር ካለ መንግስትም ከረዳን ብዬ እገምታለሁ። የስራ እድል ተጠቃሚዎች በበኩላቸው ስራው ብዙ ጉልበት የማይጠይቅ እንደሆነ ጠቁመው የስራ እድል መኖሩ በብዙ እንደጠቀማቸው ተናግረዋል። ድካም የሉም፣ በጣም ደስ የሚል ስራ ነው። ክብደት ያይል የለም፣ ያው በሙያችን ነው የምንሰራው። በጉልበት የሚሰራ ስራ እዚህ የለም። አሪፍ ሁኔታ ያው ይከፈልልናል። ያው ራሳችንም ችለን እንደሞ ከኛ አልፎ ተርፎ ያው ለቤተሰባችንም እየረዳን እንደዛ ነው ጊዜያችን የምናሳልፈው። በጣም አሪፍ ነው ሲል ባልደረባችን ጌታቸው ሊረንሶ ዘግቧል። የእንስሳት ጤናና ደህንነት አዋጅ በሀገሪቱ ዘርፈ ብዙ የተያዘውን ግን ማሳካት የሚያስችል መሆኑን በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ገለጸ። ቤቴልሄም ደመቀ ዝርዝሩን ይዛለች። የሕዝብ ተወካዮች ምክር ቤት በተካሄደው አራተኛ ዓመት የስራ ዘመን ሀያ ሰባተኛ መደበኛ ስብሰባ የእንስሳት ጤናና ደህንነት ረቂቅ አዋጅ ላይ ተወያይቶ በሙሉ ድምጽ አጽድቋል። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ በዚህ ወቅት እንዳሉት ረቂቅ አዋጁ እየተንሰራፋ የመጣውን ከሰው ወደ እንስሳትና ከእንስሳት ወደ ሰው ተላላፊ የሆኑ በሽታዎችን ለመከላከልና ለመቆጣጠር የሚያስችሉ ድንጋጌዎችን የያዘ መሆኑን ገልጸዋል። እንዲሁም ወደ አገር የሚገቡትንም ሆነ የሚወጡትን እንስሳትና የ የእንስሳት ተዋጽኦ ምርት የዓለም አቀፉ የእንስሳት ጤና ድርጅት አሰራርና ህግም በተከተለ መልኩ እንዲሆን የሚያደርግ መሆኑን ተናግረዋል። በተጨማሪም ለኢኮኖሚው የሚያበረክተውን አስተዋጽኦ ከፍ በማድረግ የባለሙያዎችን እውቀትና ክህሎት በማጎልበት ተጠያቂነትን በተላበሰ ሁኔታ እንዲንቀሳቀሱ ስርዓት የሚያስቀምጥ መሆኑንም አንስተዋል። ወቅቱን የጠበቀ ዓለም አቀፋዊና አህጉራዊ ነባራዊ ሁኔታዎችን የዳሰሰ የህግ ማዕቀፍ መሆኑንም ጠቅሰዋል። ይህ ረቂቅ አዋጅ እየተንሰራፋ የመጣውን ከሰው ወደ እንስሳ እና ከእንስሳ ወደ ሰው ተላላፊ የሆኑ በሽታዎችን ለመከላከል እና ለመቆጣጠር የሚያስችሉ ድንጋጌዎችን የያዘ ወደ ሀገር የሚገቡትንም ሆነ ከሀገር የሚወጡትን እንስሳት እና የእንስሳት ምርት የዓለም አቀፉን የእንስሳት ጤና ድርጅት አሰራርና ሕግ በተከተለ መልኩ እንዲሆን የሚያደርግና ዘርፉ ለሀገሪቱ ሊያበረክት የሚችለውን ኢኮኖሚያዊ ጥቅም የሚያጎለብት የዘርፉን ተዋናይ ባለሙያዎች በበቂ እውቀትና ክህሎት ተጠያቂነትን በተላበሰ ሁኔታ እንዲንቀሳቀሱ ስርዓት የሚያስቀምጥ ወቅቱን የጠበቀ ዓለም አቀፋዊ እና አህጉራዊ ነባራዊ ሁኔታዎችን የዳሰሰ የህግ ማዕቀፍ መሆኑን ቋሚ ኮሚቴው አምኖበታል። በመሆኑም ቋሚ ኮሚቴው ረቂቅ አዋጁን ከቀረበው ማስተካከያ ጋር በሙሉ ድምፅ የተቀበለው ስለሆነ የተከበረው ምክር ቤት ረቂቅ አዋጁን ከነማሻሻው አዋጅ አድርጎ እንዲያጸድቀው ይህንን ሪፖርትና የውሳኔ ሀሳብ አቅርበናል። የህዝብ ተወካዮች ምክር ቤት አባላት በወቅቱ እንዳሉት አዋጁ የዘርፉን ተጠቃሚነት ለማሳደግ የሚያግዝ መሆኑንም ገልጸዋል። በአዋጁ የተቀመጡ የቅጣት ድንጋጌዎች አስተማሪ መሆኑን እንዳለባቸውና የቅጣት እርከኖቹን በተመለከተ ማብራሪያም ጠይቀዋል። በእንስሳት ጤና አጠባበቅ የሚገኘውን ኢኮኖሚያዊ ፋይዳ የበለጠ ለማግላትና አገሪቷ ከዚህ ዘርፍ ከእንስሳት ሀብት የምታገኘውን ኢኮኖሚያዊ ፋይዳ የበለጠ ወደ ላቀ ደረጃ ከፍ የሚያደርግ ስለሆነ ወቅቱን የጠበቀ ትክክለኛ አዋጅ ነው። ማክሲመሙን ነው የሚያስቀምጠው፣ ከዚህ የማይበልጥ ጣሪያውን ነው የሚያስቀምጠው። ጣሪያ ከተቀምጠ ብን ማለት ነው። ታች ፈለግ። ለምሳሌ አስር ሺህ የማይበልጥ ከተባለ በማለት ማለት ክትማቆ እኔት እንግሊዛን ቴን ታውዛን አንድም ሁለትም ሶስትም አስርም ሀያም ሰላሳም ከአንድ ከአስር አይበልጥም። ስለዚህ የሚፈርዱ አካል የበለጠ ለማቅ ላይ እንመቸዋል። ከአስር ሺ የማይበልጥ የሚሆን አንድ ሺ ሊፈርድ ይችላል። አምስት መቶም ሊፈርድ ይችላል። ስለዚህ ሚኒመው ነው መቀመጥ ያለበት። ለቀረቡ ጥያቄዎች ምላሽና ማብራሪያ የሰጡት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ አዋጁ የሕግ ክፍተት እንዳይኖር ተደርጎ መዘጋጀቱንም ገልጸው ለዘርፉ ተወዳዳሪነትና ውጤታማነት ወሳኝ መሆኑንም አመላክተዋል። የእንስሳት ጤናና ደህንነት አዋጅ በዘርፉ እንደ ሀገር የተያዘውን ግብ ማሳካት የሚያስችል መሆኑንም አመላክተዋል። ምክር ቤቱ የቀረበውን ረቂቅ አዋጅ ከተመለከተ በኋላ በሙሉ ድምጽ አጽድቆታል። በረቂቁ ላይ ከአስር ሺህ በማይበልጥ ተብሎ የተደነገገውን እኛ ቀይረን ከሃያ አምስት ሺህ በማያንስ ብለን ጣሪያ አስቀምጠናል። በርካታ ጉዳዮች ችግሮችን የሚፈታ ነው። ምክንያቱም ይሄ አዋጅ ለዚህ ዘርፍ እንደ ሀገር የተያያዝ ነው። የሌማት ትሩፋት፣ ሌሎችም በዚህ ዘርፍ የሚሰሩ ውጤት ለማስመዝገብ አገራችንን ትራንስፎርም ለማድረግ የውጭ ምንዛሪ ለማስገኘት ለምግብነት ወዘተ በርካታ ነገሮች የሚፈታ መሆኑን ለማንሳት ነው። ጤና ካልተጠበቀ ደግሞ ልማት አይታሰብም ነው እና ለዚህ በጣም የጤና የእንስሳት ጤናና ደህንነት ችግር የሚፈታ አዋጅ እንደሆነ በደንብ አይተናል። ምክር ቤቱ በቀጣይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ ለምክር ቤቱ የተጓደሉ ቋሚ ኮሚቴ አመራሮችን ለመሰየም የሚያስችል የውሳኔ ሀሳብ ያቀረቡ ሲሆን በዚህም ፕሮፌሰር መሀመድ አብዶና አቶ መለሰ መና ለአመራርነት ቀርበዋል። የምክር ቤቱ አባላትም የቀረቡትን አመራሮች በትምህርት ዝግጅት እንዲሁም ባላቸው የስራ ልምድ ቋሚ ኮሚቴዎችን በብቃት መምራት እንዲችሉ አስተያየታቸውን ሰጥተዋል። ፕሮፌሰር ማህመድም አቶ መለስ መናም በተለያቶ መለስ መና ደግሞ አብረንም እንደ ሪፎርም ኮሚቴ ሰራ ስለነበረ አግባብ ያለውና በቂ ጥናት የተደረገበት መደባ ስለሆነ ለሁለቱም ወንድሞቼ መልካም ምን እየተመኘው ቢዘርቅ የሚል ሀሳብ ለመስጠት ነው። አመሰግናለሁ። ፕሮፌሰር ማህመድም በትምህርት ብቃታቸው ከዚህ ጋር የተያዘ ስለሆነ የተከበሩ አቶ መለሰም በስራ ብቃታቸው በጣም የተመሰከረላቸው ስለሆነ ውሳኔውን ተቀብለን ብናጸድቅ በጣም ጥሩ ነው የምል ሀሳብ ለመስጠት እንደ ኢዜአ ዘገባ በዚህ መሰረት ፕሮፌሰር መሀመድ አብዶን የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ እንዲሁም አቶ መለሰ መናን ደግሞ የመንግስት የልማት ድርጅቶች ቋሚ ኮሚቴ ሰብሳቢ አድርጎ በአብላጫ ድምጽ አጽድቋል የተጓደሉ የቋሚ ኮሚቴ አመራሮችን ለመሰየም የቀረበው የውሳኔ ሀሳብ ውሳኔ ቁጥር 9 ህዝባዊ 2017 ሆኖ በአንድ ድምፅ ታቅቦ በአብላጫ ድምፅ ጸድቋል። 27ኛ መደበኛ ስብሰባ በዚህ ያበቃል። በኢትዮጵያ አሳሳቢና ገዢ ትርክትን ለማስረጽ በሚደረገው ጥራት የትምህርት ተቋማት ሚናቸው ማጠናከር እንደሚጠበቅባቸው ተጠቆመ። መንተዋብ ያሱ ዝርዝሩን ይዛለች። የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ፌዴራሊዝም ህብረ ብሔራዊ ፌዴራሊዝም ሀገረ መንግስት ግንባታና የትምህርት ተቋማት ሚና በሚል መሪ ሀሳብ ለትምህርት ተቋማት አመራሮች፣ ባለሙያዎችና መምህራን የአሰልጣኞች ስልጠና መስጠት ተጀምሯል። በስልጠናው ላይ ከተለያዩ ክልሎች የተውጣጡ አመራሮችና ባለሙያዎች በመሳተፍ ላይ ሲሆኑ ስልጠናው ለሁለት ቀናት የሚቆይ ይሆናል። የማዕከሉ ዋና ዳይሬክተር ዶክተር ኃይለ የሱስ ታዬ በዚህ ወቅት እንዳሉት በኢትዮጵያ ህብረ ብሔራዊ ፌዴራሊዝምና ሀገረ መንግስት ግንባታ ማሳካት ለሀገር ዘላቂ ሰላምና እድገት መረጋገጥ ቁልፍ ሚና አለው። በመሆኑም በትምህርት ተቋማት በኩል ያለውን ግንዛቤ ለማስፋት ጥናት መደረጉን ጠቅሰው በጥናቱ መሰረት የትምህርት ማህበረሰቡን ወደ ማሰልጠን መገባቱን አብራርተዋል። በመሆኑም ሰልጣኞች በስልጠና ቆይታቸው የቀሰሙትን እውቀት በትምህርት ተቋማት ብሎም ማህበረሰቡን በማስገንዘብ የፌዴራሊዝም ጽንሰ ሀሳብ እንዲሰርጽ የበኩላቸውን ኃላፊነት ሊወጡ እንደሚገባም አስገንዝበዋል። የትምህርት ከሳይንሱ ጋር አያይዘው መጀመሪያ የትምህርት ቤት ማህበረሰቡን ቀጥሎ ደግሞ በአካባቢያቸው ያለው ማህበረሰብ ግንዛቤ መፍጠር አለባቸው። ይህን ስራ እነሱ ከሰሩ መሰረት ይሆናል ብዬ አስባለሁ። ስለዚህ ይህን መነሻ ማድረግ ነው እኛ እንግዲህ አሁን ስልጠና የጠራናቸው። ይህን ስልጠና ስናዘጋጅ ደግሞ ዝም ብለን አይደለም፣ መጀመሪያ የዳሰሳ ጥናት አካሂደናል። የፍላጎት ዳሰሳ ጥናት አሁን እየሰሩ ነው በዚህ ዙሪያ ምን ይጎላችኋል የሚለው ነገር አይተ ከዛ ተነስተን ነው ስልጠናችን ዲዛይን ያደረግ ነው። የሁሉም መብት አንጻራዊ በሆነ መልኩ እኩል ተከብሮ የሁሉ ፍላጎት አንጻራዊ በሆነ መልኩ እኩል እየተከበረለት አብሮ ትልቅ አገር እንደተገነባ ነው የሚለው ነው የሚያሳስበና ይህ ለማድረግ ደግሞ በዛ በሀገር መንግስት ግንባታና በህብራዊ ፌዴራል ስራ ዙሪያ መስራት አለብን ብዙ ለዚህ ደግሞ ትምህርት ተቋማት ትልቅ ድርሻ ሚና አላችኋ እና ያንን በመሰል ማድረግ ነው ይህን ስልጠና ያጠራ ነው። እንደ ዶክተር ሀይለ ኢየሱስ ገለጻ የፌዴራሊዝም ጉዳይ በትምህርት ተቋማት በስርአተ ትምህርት ተካተው ለተማሪዎች በአግባቡ እንዲሰጡ ማዕከሉ እየሰራ ነው። ለዚህም ማዕከሉ ከትምህርት ሚኒስቴር ጋር በቅንጅት እየሰራ እንደሚገኝ ተናግረዋል። ማንም መጣ ማንም ቻገር እስከቀጥል ድረስ ብሔራዊ ጥቅም አላ እዛ ላይ በጋራ የምቆሙበት የዚህ አይነት ስርአት እንዲፈጠር ትምህርቶች በጣም እንዲሰሩ እናግዛለን ማለት ነው። እነሱ ያው በመደበኛ የሚሰሩት የትምህርት ፕሮግራም ቢኖርም ይኖርም እና ገና ደሞ የትምህርት ፕሮግራሙን እያየን ነው። አሁን ስነ ምግባር የሚሰጠው ምን አይነት ይዘት ያለው ነው? ፌደራሊዝም በትክክል አስቀምጦታል? ህገ መንግስት በትክክል ያወራል ወይ? ወደኛ ሀገር ውስጥ ኮንቴክስቹላይዝ አጎታል? አንዳንዴ ዝም ብሎ ንድፈ ሀሳብ አውርታቸው ልጆች ሁሉ ወደኛ ሀገር ኮንቴክስቹላይዝ ካልነገርካቸው ሲወጡ ያ ነገር ያጋጥማቸዋል አለ እና ያን እያየን ነው። ከሰባት እስከ አስር ያሉትን መጽሐፍት እያየን ነው። ወደ እኛ ባለሙያዎች ይገበገሙ ነው እሱ ለእኛን አስተያየት ይዘን ከትምህርት ሚስተር ካሊ ክለም ሰዎች ጋር ለመዋይት እቅድ አለና አንዴ ተገኝተ ባለፈው ይሄ እንደምን ስራ ነግናቸው ኦኬ አንቱ ብለዋላ፣ አንቱና ሲንዋያ ያለን ብለዋል። እኛ ገብተን አናሻሽልም፣ እነሱም ያሻሽሉ። እኛ ግን ኢንፍሉዌንስ የማግ ነው። በፌዴሬሽን ምክር ቤት የመንግስት ግንኙነት ባለሙያ አቶ ዘውዴ ደምሴ በበኩላቸው በኢትዮጵያ አሰባሳቢና ገዢ ትርክትን ለማስረጽ በሚደረገው ጥረት የትምህርት ተቋማት ሚናቸውን ሊያጠናክሩ እንደሚገባ ተናግረዋል። በተማሪዎች ዘንድ የአንድነት እሴት እንዲያብብ በክበባት አገራዊ አንድነት የሚያጠናክሩ ሀሳቦች እንዲቀነቀኑ፣ ሕገ መንግስትና ፌዴራሊዝም ጉዳዮች ላይ በትኩረት መስራት እንደሚገባ አጽንዖት ሰጥተዋል። አንድ በሚያደርጉን ጉዳዮች ላይ ሀገራዊ በሆኑ ጉዳዮች ላይ በጋራ መስራት መቻል አለብን። ይሄንን ስንሰራ ነው በግል በራስ አስተዳደርና በጋራ አስተዳደር መካከል ያለውን ሚዛን በመጠበቅ ጠንካራ የሆነ ሀገራዊ አንድነትን መፍጠር የምንችለው። ስለዚህ ይሄንን ለማምጣት ደግሞ ምንድነው ማድረግ ያለብን? ማምህራን ተገቢውን የሆነ ግንዛቤ መያዝ መቻል አለባቸው። ትምህርት ተቋማት ተገቢ የሆነ ግንዛቤ መያዝ መቻል አለባቸው። ከዛም ባለፈ በትምህርት ስርዓት ውስጥ በካልኩሌም ውስጥ እነዚህ ነገሮች ተቀርጸው በተለያየ መልኩ ክበባት አሉ። በትምህርት ቤቶች ስነ ዜጋ እና ስነ ምግባር ክበብም የምን የሚባል አለ። እዛ ውስጥ ተማሪዎች ስለ ሞራል ጉዳዮች፣ ስለ ስነ ምግባር ጉዳዮች፣ ስለ ዲሞክራሲ የሚለማመዱበት ነው። ስለ ፌዴራሊዝምም ስለ ሀገራዊ አንድነትም ስለ ህብረ ብሔራዊ ፌዴራላዊ ስርዓትም ስለ ህገ መንግስትም ስለ ህገ መንግስት ታውነትም መለማመድ መቻል አለባቸው። እንደዚህ ስናደርግ በፌዴራሊዝም ስርዓት ላይ ተገቢ ግንዛቤ ያላቸውን ዜጎች እየፈጠርን እንሄዳለን። ከስልጠናው ተሳታፊዎች መካከል አቶ ተሻለ ታደሰ በሰጡት አስተያየት ስልጠናው ያለኝን ግንዛቤ በማስፋት ለሌሎች እንዳካፍል ትልቅ ስንቅ የሚሆን ነው ሲሉ ገልጸዋል። እንደዚያ ዘገባ የስልጠናው የስልጠናው ተካፋይ አቶ ገመቺስ ኦላና በበኩላቸው መሰል የአቅም ግንባታ መርሃ ግብሮች ዜጎች ፌዴራሊዝምን በተሻለ መልኩ ተረተው እንዲተገ አሁን አዎንታዊ አስተዋጽኦ አለው ብለዋል። ሀገር እንዴት እንደሚመራ ሀገር መንግስትን ለመገንባት የፌዴራሊዝም እውቀት በእያንዳንዱ ማህበረሰብ የጠለቀ እውቀት መኖር የበለጠ ጠቃሚ በመሆኑ እንደኔ የበለጠ ባለኝ ትንሽ ቁንጽል እውቀት ላይ የበለጠ ነገር እንዳዳብር አድርጎኛል። የፌዴራሉን ስርዓት እሴቶች ምን እንደሆኑ ለእንዴት አይነት ሀገሮች እንደሚያስፈልግ የሚያስቀምጥ ስለሆነ እንዴት ሪኮግኒሽን እውቅና በመስጠት ባለው ናቹራሊ ባለን የተለያየ ቋንቋ ባህል ያለን ሀገር እንደማሆናችን መጠን እሱን እውቅና እየሰጠን እያንዳንዱ ብሔር ደግሞ ባገኘው መብት የፖለቲካ ስልጣን የባህሉን የቋንቋውን የማሳደግ ስልጣን ላይ ተሳትፎውን የሚጨምር በመሆኑ ፓርቲስፔሽን ስለሚጨምር እንግዲህ በጣም ይጠቅማል።